ይኖረኛል ብልሽ፣ ያሰው ጋር ከሄድሽ ምን ይሆናል? በቃ ወንድን አይደለም አትታሰሪም። በምንም ታምር ወርቅ በወርቅ አድርገሽ እራሱ በምንም ታምር እዛ መሀል ላይ ታስረሽ አትቀመጭም። ያም ይሄዳል፣ ንብረት ይሄዳል፣ ምን ይሄዳል። ግን የሚያስርሽ ልቡ ላይ ካለሽ፣ እሱም ደግሞ ልብሽ ላይ ካለሽ ማንኛውን ነገር ያሰው ጥፋቱን ቢያጠፋ ምንም ነገር ቢያደርግ ልብሽ ውስጥ ከገባ ያ ሰው ጥፋት የፈለገ ቢያደርግ ለማንም አሳልፎ አትሰጥም፣ ወንድም ማለት ነው። ልቡ ላይ ካለሱ የማንኛውም ነገር ላይ ልቡ ላይ ካለሽ ሁለታችሁም አስተሳሰባችሁ አንድ ሆኖ ካለ ምንም ነገር ቢመጣ ምንም አቶ እንትን ምንም መሀላችሁ ቢገባ ምንም ማንም እንትን ላይ ያደርጋችሁ አይችሉም። ቤተሰብ ራሱ ሊያግዳችሁ አትችሉም። ስንት ሰው ነው ዛሬ የሚዋደዱ ሰዎች ቤተሰብ አታግባ የዳህ ልጅ ነው ያሃፍታት በገንዘብ ሳይሆን ከልብ ከልባችሁ። ስጋችን ይሄ ስጋችን ሊያሳስተን ይችላል። ምን እናገረው ቃላቶች ዋጋ ያስከፍለናል። ሁሌም የምናገረው ይሄ ነው። ዝም ብላችሁ ቪዲዮንም ደግሞ ፈራጅ እግዚአብሔር ነው የሚፈርደው ፈጣሪ አንድ አምላክ ብቻ ነው የምንፈርደው በሙስሊሙ በኩል የምንፈርደው ሰው ፈራጅ አይደለም፣ አላህ ብቻ ነው የሚፈርደው። ፍርዱን መስጠት የሚችለው አላህ ብቻ ነው። አከሌ ላይ አከሌ ነው አከሌ ነው ስህተቱን መናገር ያለበት። አሁን በብሩኬም ዙራ ሆነን ስህተቱን ከተናገርን ይሄ አጣት አይደለም። የእሱን ስህተት የሆነ ነገር ከተናገርን ያህ አጣት አይደለም፣ ግን መፍረድ ደግሞ በጣም ከባድ ነው። ያላየሹ ነገር እንደዚህ ሊያደርግ ነው እንደዚህ ማድረግ ነው እንደዚህ ያ ዋጋ ያስከፍለናል። ወደ ነገ ህይወታችን ላይ ደግሞ ይመራል። እኛ ጋር ባይደርስ ራሱ ለልጆቻችን ሊደርስ ይችላል። እኛም ባይነካ ቤተሰብ ይነካል። አያችሁ፣ እኛ እኔ ደልቶኝ እኔ ስቄ ከቤተሰቦቼ ወይም እህቶቼ ከምንተቃዩ፣ እኔ ተሰቃይቼ ቤተሰቦቼ ደስተኛ ሆኖ ቢኖሩ እኔ ምርጫ ነው ይሄ

የምትወጂ ለቤተሰብ ላይ ለአንቺ፣ መቼም ከነገ ወዲያ አግብተሽ ራሱ ወይም አዝነሽ እነሱ ጋር ሄደሽ ልጄ ወይ ምንሆንሻል ምንሆንሽብኝ ብሎ የሚቀበሉሽ ነው እንጂ ውጪ ከዚህ ምንሽ የለም። በተለይ እናት ትቆጣሻለች፣ ትመክርሻለች። እንደዚህ እንደዚህ እንደዚህ አይነት ህይወት አሳልፍ ያለው ብላ ትመክርሻለች እንጂ አንጣጥላሽ ወይም ደግሞ ይሁን ነገር አድርገሽ ከቤት የተሰራ ነው። ቤተሰብ መቀበል የለበትም። እኛ ልጆች ነን የነሱ ልጆች ነን። ቤተሰብ በእኛ መደሰት አለበት። ጥሩ በተለይ ሴቶች ጥሩ ሴት ሆናችሁ መውጣት አለባችሁ። ማንኛውም ሰው ከአፋችሁ መጥፎ ነገር የምታወጡት ሰዎች ለቤተሰባችሁ ብላችሁ ወይ ያከሌ ልጅ ናት ጥሩ ልጅ ናት እንዴ ብር ኖረኝ እኔ ሀብታም ናት ቢባል እኔ ጸባይ ከሌለው ለሰው ክብር ከሌለው ምን አርግኛል? ስለዚህ ለሰው ልጅ የሚያስፈልገው ክብር ነው። ክብር ከምንም በላይ ነው። ራሳቸውንም የምታስከብሩ ከሆነ አንቺ ራስሽን ማስከበር በዱላ ወይም በስድብ አይደለም። ራስሽን የምታስከብር ወይም አንድ ሰው መቶ ሲለሰደበሽ ያ ሰው አንቺን ጎዳሽ አይደለም። ራሱ ከአፉ ውስጥ የሚወጣ ቆሻሻ ራሱ ነው መልሶ የሚወስደው። ግን ጥሩ ጥንነትሽና ራስሽን የምታስከብሪው አንቺ ጥሩ ሰው አሳቢ፣ እረቁ አሳቢ፣ ለሰዎችን ቦታ የምትሰጪው የምትኖርሪ አንቺ የምትመኘው ለሰው የምትመኘው ከሆንሽ ማንኛውም የትኛውም መንገድ ስትሄጂ ይቀናሻል። እግዚአብሔር ይራሱ ይመራሻል ማለት ነው። እና በቪዲዮ ዙሪያውም ይሄንን ነው እያስተማሩት ያሉት በጓደኛ ዙራ ምን ያህል እንደሚጎዳ በዛ በፍጤም ምን ያህል ለጎዳት እነዚህ ሁለቱ ልጆች ምን ያህል እንደሚጎዳ ጎዳቱ ትክክለኛ ጎዳቱን አውቆ ነው። ያም ደግሞ እያወቀ አይደለም እየረዳ መስሎት ነው። ወይም ሊጎዳ ብሎ አስቦ ሳይሆን እኔ እረዳለሁ በቃ ይህን ነገር ያላወቅበት አንዳንድ ጊዜ አስተሳሰባችን ይለያያል። የዛኛው እኔ የማስብበት አንግል አቪዛ ልታስብ አትችልም። አቪዛ የምታስብ አንግል ዘርፌ ልታስብ አትችልም። እህቴ ለምን አትሆንም? የተለያየ አስተሳሰብ ሁላችንም አንድ ይሁን እንደ እንደ እኔ ያከለ ያስብ ማለት በጣም ስተት በጣም ስትት ነው። እንደኔ እንደ እኔ ለምን አያስብም? ህሊናሽ አንቺ በአፍ ብቻ አስበሹ የምትሄጂ ከሆነ ህሊናሽ አያስኬድም። ህሊናሽ ያ በህሊናሽ ካልሆነ በስተቀር አንቺ በፍቃድነትሽ ሰው አርግ ብሎሽ ከምታደርጊ ከሆነ በህሊናሽ ካላደረግሽ በጭራሽ በሰው አርግ የሚልሽ ገደል ነው ምገበ እንጂ በጭራሽ ብታደርጊ አትች። ህሊናቸው ብቻ የሚያስደርግ ሰው ይህንን አርጉ፣ ይህንን በሉ፣ ይህንን አርጉ፣ ይህንን ወደ ገደል ነው፣ ዋጋ ያስከፍላል። በራሳቸው የምታስኬዱን መንገድ ያ ትክክል አይደለም። ይሄ መንገድ ትክክል፣ ያንን አስባችሁት፣ ምን ይጠቅመኛል፣ ምን ይጎዳኛል የሚሉትን ለይታችሁ ማወቅ አለባችሁ በሃይማኖትም ዙሪያ ብዙ ነገራቶችን እያየን ነው። ብዙ ነገራቶችን እየተመለከት ነው። አንዳንድ ጊዜ እኔ እውነት ነው የምላቸው ያደግኩበትም፣ ይህንም ብዬ ባልናገርም የኦርቶዶክስ ልጅም የተዋህዶ የእመቤት ልጅም ቢሆን በውስጤ ማመንማ በውስጤ ያችን ሃይማኖት መስመራን ማንገድ ነው መሄድ የምንፈልገው። ሃይማኖት ምንድን ነው? የምትመራኝ እኔ ኦርቶዶክስ ሆኜ ኦርቶዶክስ ምን መንገድ ነው ሂጂ የምትለኝ? እኔ ሃይማኖት ምን መንገድ ነው እኔ ባላወራ ራሱ ምን አለት እምነትም ባልናገር እኔ የምሄድበት መንገድ ራሱ ባልናገር ይናገራል። ወይም ፕሮፋይል ወይም ስላወራውት አይደለም፣ አንዳንድ ሰዎች አላቸው ስላወራውት የሃይማኖት ያን የምን አይነት እምነት ለዛ እምነት ወይም ደግሞ በእምነት ክብር የለኝም አይደለም። በእምነት የማልደራደርና ማል እንትን ማስተ ልጅ ነኝ ግን ደግሞ ስላወራው ወይም ደግሞ ያንን ሰዎች ስለተሳደብኩት አይደለም። ምክንያቱም ግን የምትመራይ መንገድ አለ አንድ ሾው በግራ ሲመጣ በቀኝ የማስበት የምሞክርበት እንደዛ ነው የተማርኩት። እኔ እና ቤተሰብም ሃይማኖትም እንደዛ ነው ያስተማረች። አንዳንድ ጊዜ ስለ ሃይማኖት ምናምን ስለ ቪዲዮ ምናምን የምትሉ ሰዎች አላቸው። ስላወራው ወይም ደግሞ ስላደረግኩት ማድረግም ቢፈልግ በምችለው በማደርገው በዛኛ ሃይማኖት የሚመራኝ ማድረግም እችላለሁ ግን ደግሞ ሰውን ስለተሳደብኩ ወይም ቤቴ ላይ የእመቤታችን ሲል እኔ ምን እያደረግኩ ነው? አሁን እስክሪን ላይ ብዙ ሰዎች አሁን ስለሚወዱት ነው። ያ ትክክል ነው። እስክሪን ላይ የሚያደርጉት አሉ። ቤት ውስጥ ራሱ የሚለጠፍ ብዙ ከምንም በላይ የእመቤታችን ሲል ተሸጥቻለሁ። ግን ማስቀመጥበት ቦታ የቱ ጋር ነው፣ የት ነው? እኔ አሁን ምን እየሰራሁ ነው? በምን ምን ረግጬ ነው? ማስቀመጥ የምችልበት ቦታ የቱ ጋር ነው? እንደዛ ቲክታክ የሚሆን ፌስቡክ የሚሆን አንድ ቀን ስለ ስለሃይማኖትም አውርቼ አላውቅም። በጣም ፌስቡክ የምንጠቀም ተጠቅም፣ ግን ደግሞ ሃይማኖት የሚያስካትለኝ መንገድ እሄዳለሁ። ሃይማኖት ያስተማረችም እኔ ደግሞ መልሼ ያንን ነገር መልሼ አወራለሁ። ያደረኩት ያለውት ያደረኩት ትክታኪም ላይ ያለውት ከሃይማኖት ጋር የሚገናኝ ነገር አይደለም። ያ ደግሞ የኔ ለኔ አጣት ነው። አሁንም ይወቁ ለኔ አጣት ነው። ምክንያቱም በዚህ ዘፈን እየለቀኩ ምን እያደረኩ እዛ የእመቤታችን ሲል ፕሮፋይል ማድረግ አልችልም። ይህን ሁላችንም እናውቃለን። ዘፈን መዝፈን ለስጋችን ነው እንጂ ለህይወታችን አይደለም የሚያኖረን ዘፈን። ይህን ሁላችንም እናውቃለን። ግን ደግሞ ቲክቶክ ላይ ያለው ዘፈን ነው ከታች ዘፈን አድርጌ ከላይ የሚቤታችን ሲል ማድረግ ስላማችል ነው። አሁንም ግልጥ ነው፣ አጣት ነው። ሰውንም መሳደብ በምክር መመለስ ነው። እኔ እንደዚህ ነው፣ በምክር ነው ማምነው ያንን ሰው በቃ ህሊና ነው ይሄ። እና ጨርሻለሁ፣ አመሰግናለሁ። በጣም አውርቻለሁ። በጣም በጣም እና በጣም አመሰግናለሁ። ወዳችኋለሁ። በጣም ይቅርታ፣ ካጠፋሁትም በጣም ይቅርታ። አመሰግናለሁ። እናመሰግናለን።

እንደዛ አይቻልም ማለት ነው። እናንተ ሰላም አመሻችሁ፣ ሰላም አመሻችሁ ወይ ሰላም ሰላም ነ

ዝም አይነቅ ዝም ብለን ነው ይመስለኛል። ዝም ብላችኋል። ወንድማችንም ዘጠና ዘጠኝ ገብቷል። እንግዲህ ለአንድ ሹ እንጸልይ። ቶሎ ቶሎ ዘጠና ዘጠኝ ገባ ገባ። ዘጠና ዘጠኝ አላየሁም። አሁን አንድ ሺህ ቀረ። አንድ ሺህ እንደምንድ ሽ ነው የቀረን እንግዲህ ጸልዩ። ቶሎ ሴትም እንፈልግ